ቁርአንን አላህ ሱብሓነሁ ወተዓላ ሲያወርደው ብዙ እህትና ወንድሞች ሆኑ ስላላችሁ የገሌን ልብ ከገሌን ልብ አለየ። ሁላችንም ቁርአን ያናገረናል። ሁላችንም ቁርአን የመረዳትን አቅምን ሰጥቶናል። በነገራችን ላይ ቁርአንን ስናስተምር ለልጆቹ እንኳን ቢሆን እንደ አባባ ገብርሀና አይደለም የምናስተምረው። ይህን አንድርስታን ማድረግ ያለብን ለልጆቹ እንኳን ቢሆን ለልጆችም ቢሆን ሀሳቡ ሀሳቡ ነው የምናደርገው አንድና አንድ ነገር ወደ እነሱ ኢንቫይሮንመንት እነሱ ወዳሉበት ተጨባጭ ማቀራረብ ብቻ ነው። ለምሳሌ እነሱ ከጓደኞቻቸው ጋር መጫወት ምና ምናምን ነገር ነው አይደለ? አንድ ታዳጊ ሰው ሊያደርግ የሚችለው ነገር ወደዛ ቀረብ አድርጎ መሳደብን፣ መሳለቅን፣ ማፌዝን፣ መዋሸትን ምናምን ነው ልናስረዳቸው የምንችለው በንግድ ምናምን አልናስረዳቸውም። ግን ቁርአኑ ሀሳቡ ያው ነው እንጂ ልጆች ምናምን እየተባለ አይደለም። ይሄ ልጆቹን ላይ አስተሳሰባቸውም ነገ ማንነታቸውም ላይ ትልቁ ነው። የአስራ ሁለት ዓመት ልጅ ሆነ ሃይዛይታ የአስራ ሦስት ዓመት ልጅ ሃይዛይታ እስልምና ተካሊፍ ሙሉ ለሙሉ እስልምና ህገጋቶች ሙሉ ለሙሉ ይመለከታታል ማለት ነው። ገብቷችኋል? እህትና ያደረገ የ12 የ13 ዓመት ልጅ እስልምና ህገጋቶች ሙሉ ለሙሉ ይመለከቱታል ማለት ነው። ግን እንደ አባባ ገብረህና እያስተማርኩት ከኖርኩኝ ቁርአንን ከየለም ቀንጭሯል ለይ ብሎ ነው የሚያስበው 13 14 ዓመት ልጅ ማለት ነው። እስልምና ግን በዛ መልኩ አይደለም የሚመለከተው።